እኔ ህፃን አለበት ቤት የምትሰሩ እህቶቼ ከዚህ ነገር ተጠንቀቁ ማለት ነው። ዛሬ ላይ በጣም የሚያሳዝን ነገር ነው የተከሰተው። እባካቸው እህቶቼ ተጠንቀቁ። እናንተ እንኳን ባታረጉት መዳሞቹ እናንተ ላይ ስለሚያደርጉ ቪዲዮን እስከ መጨረሻው ማዳመጥ ላይክ፣ ሼር አድርጉ ማለት ነው። አሰላሙ አለይኩም ወረመቱላሂ ወበረካቱ ሁሉ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። አላህ ሱብሓነሁ ወተዓላ በያላችሁበት ሰላማችሁን ይብዛልኝ፣ ሀገራችንም ሰላም አድርግልኝ አልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ ጀላችሁ የመጣሁት እንደኔ ልጅ ያለበት ቤት የምትሰሩ እህቶች ባካችሁ ተጠንቀቁ ማለት ነው። ተጠንቀቁ ምላችሁ ለምንድነው? ብዙ ህፃናቶች እንደዚህ አይነት ቢላዋ ምናምን ነገር መያዝ ይወዳሉ። እናም ዛሬ ላይ የተከሰተው የገዛ እህቶናት የአምስት አምስት አመት ልጅ ይህንን ነገር ያደረገችው ማለት ነው። አስባችሁታል? ጭንቅላቱን እንዳለ ቀዶት ነው ገባው አጥንቱን ሰብሮ ነው የገባው ማለት ነው። እሱ ምንድነው እየተጫወቱ እያለ እሷ እየተጫወተ እየተጫወተ መጨረሻ ላይ ያናድዳታል ማለት ነው። አስባችሁታል የታውቃላችሁ ህጻናቶች ደግሞ እቃቸው ሲነካባቸው ትንሽ ተነሱ ጋር ተለቅ ያለ ሰው ሲጫወት ምን እንደ በቃ ያንን ሰው ምን እንደሚጎዳው ራሱ አያውቁም። በትንሽ ነገር ነው የሚናደዱት። ከዛ ተናዳ ወደ አሁኑ መጥበቅ ላይ ገብታ ነው ይህንን ስኪን በአጠገቡ ያገኘችው ነገር አንስታ ሄዳ ጭንቅላቱ ላይ የሰካችበት ማለት ነው። አስባችሁታል፣ ምን ያክል ተጽዕኖ እንዳለው ማለት ነው። እና እዚ ጋር እንደምትመለከቱ ጭንቅላቱን ይሄ እንትኑን አጥንቱ ራሱ ሰብሮ ነው የገባው ማለት ነው። እና ይሄ ልጅ ህይወቱ አደጋ ላይ ነው፣ በሞትና በህይወቱ መካከል ነው ያለው ማለት ነው። እና በጣም ነው የሚያሳዝነው እህቶቼ፣ እንደነገርኳችሁ ህፃን ያለበት ቤት የሚተሰሩ ካላችሁ ጥንቃቄ አድርጉ ማለት ነው። እናንተ እንኳን የልጅ መሶልያ ባይኖርባችሁም የሆነ ነገር ህፃናቶቹ እናንተ በምትሰሩት ወይም ደግሞ ላይ እንደኔ እንደዚህ ምግብ የምትሰሩ እህቶቼ ተጠንቀቁ። ህጻናቶች እንደዚህ ስኪን ምናምን አጠገብ ቅርብ ቦታ ካለ አረቃችሁ አስቀምጡ ማለት ነው። እናንተ እንኳን ተጠያቂ እንኳን ባትሆኑ ለምን ቅርብ ቦታ አስቀምጣችሁት? ይህንን ነገር እኮ አንቺ እንደዚህ ባታረጊው ኖሮ አርቀሽ ብታስቀምጭ ይኖሮ ይሄ ነገር አይከሰትም ነበር እያሉ በጣም ነው እናንተ ላይ ነው የሚጮሁት ማለት ነው። የራሳቸው ጥፋት እያለ ልጆቹ እየተጫወቱ ይህንን ነገር መያዝ እንደሌለባቸው እያወቁ እናንተ ጥፋተኛ ሳትሆኑ እናንተ ሳትታዩአቸው ወይም ደግሞ እናንተ ስራ ላይ ሆናችሁ ያን ነገር ቢያደርጉ እንኳን እናንተ ነው ተጠያቂ የሚያደርጉት ማለት ነው። አንድ ቴቴ በቀደም ልጅ ቤት የምትሰሩ ተጠንቀቁ። ህፃናቶችን ህጻናቶች ላይ ዘይት ፈሶ አንድ ልጅ ላይ ዘይት ጭንቅላቱ ላይ ፈሶበት ሙሉ ገላው ማለት ነው እና እሷ እየጠበሰች ከዛ የምትጠብሰውን ነገር አውጥታ እሳቱን አትፍታ እንዲበርድ እስኪበርድ ድረስ ብላ እዛው ጋዙ ላይ ነው የተወቹ ማለት ነውና እሷ ሌላ ስራ ልትሰራ በሄደችበት ልጅቷ መታ እጅ አለው ታቃላችሁ የሚጠበስበት ነገር፣ ያንን እጁን በምትይዝበት ሰዓት እላዩ ላይ ነው የተገለበጠባት። ጫን ስትለው እላዩ ላይ የተገለበጠባት እና ሙሉ ገላዋን የተቃጠለችው ልጅቷ አሁን ላይ ሆስፒታል ነው የምትገኘው። ከዛ ሴቷ ምንድን ያለቻት፣ አንቺ ነሽ ጥፋተኛ። ልጅቷ መታ ነው የያዘችው፣ ግን አንቺ ከቦታዋን ሲተሹ ተሹ ቢሆን ኖሮ ይሄን ነገር አይከሰትም ነበር። ጥፋተኛው አንቺ እንጂ ልጅቷ አይደለችም ብላ ጮኸችባት ማለት ነው። ልጅቷ የሆነ ነገር ብትሆን አንቺን አለቅሽም ነው ያለቻት። እና እዛ ኮመንት ላይ ደግሞ ብዙ ልጆች አንድ ልጅ ዴቶል እሷ ለምሳሌ ሁሌ የምታስቀምጥበት ቦታ ነው ያንን ዴቶል ያስቀምጠችው። ያንን ዴቶል ባስቀመጠችበት ልጁ እሷ በሌለችበት እንትን ዶላቡን ከፍቶ አውጥቶ ጠጥቶታል። ከዛ ልጁ እንትን እንትን ማስመለስ ጀመረው ማለት ነውእና ሲያስመልሰው የሚሸተው የዴቶሉ ሽታ ነው። ለምን ጠጥቶታል? ከዛ እሷ ላይ ነው የጮኸችባት፣ እሷን የተቆጠቻት ማለት ነው። ኮመንት ላይ እኔ ባላ ጠፋሁት ጥፋት ሁሌም እሷ ራሷ በት ባስቀመጠችበት ስመጣ እዚሁ ነው የሚቀመጠው ብላ በነገረችኝ ቦታው ላይ እያስቀመጥኩኝ፣ እኔ ስራ በሄድኩበት ልጁ መቶ ዴቶሩን አውጥቶ ከዱላ ውስጥ አውጥቶ ጣጥቶት፣ መጨረሻ ላይ ግን አንቺ ነሽ ጥፋተኛ ብላ እኔ ላይ ነው የተቆጠችው። እና ልጁ ጤና ላይ እንዲሰጠው ዱዓ አድርጉልኝ ብላ ኮመንት ላይ ጽፋ ነበረ ማለት ነው። እና ብዙ ጊዜ እኔ ራሱ ከዚህ በፊት ነግሬያቸዋለሁኝ። እርጉዝ ሆኜ ፎቅና ምድር ቤት ነበረ ምሰራው እና ፎቅና ምድር ነው። ግን እኛ የምንቀመጠው እኛ ያለንበት ወይም ደግሞ ሴቶ የምትኖርበት የምሰራበት ቤት የሚኖረው ፎቅ ነው። ታች ላይ የሰውየው እናት አለች። ከዛ ልጆቹ ደግሞ ታች ወደ ላይ ይላሉ። ማን ነው አያታቸው ጋር ገብቷቸዋል። ከዛ ልጆቹ ከብተው በተውት እሷ ሳላ ላይ ተቀምጣ፣ ልጅቷ አጠገቧ ነው እየተጫወተች ያለችው ከዛ ልጅቷ አረብያ ላይ ይሄ እንትን ህፃን ሆነው እንት እስከሚንቀሳቀሱ ድረስ የሚሄዱበት እንትን አረብያ አለ አይደለ እዛ ላይ ነው ያለችው እኔ እርጉዝ እርጉዝ ነኝ ወደ የሰባት አመት ያ የሰባት አመት አልኩኝ የስምንት ወር የሰባት ወር እርጉዝ ሆኜ ምግብ እየሰራው ነው ስራዬን ጨርሼ ምግብ እየሰራው ሮመዳን ነው ከዛ ልጆቹ ከፍተው በወጡበት በር ልጅቷ ካን አረብያዋ በእንትኑ ላይ ወደቀች ማለት ነው ደረጁ ላይ ከሶስተኛው እስከ ሁለተኛው ወደቀች ማለት ነው። እና ልጅቷ ጸጣለች ፊቷ ራሱ እንዳለ አዝረቅ ሆነ ማለት ነው። ሰማያዊ ከለር ሆነች ልጅቷ ማለት ጸጥን ያለች ወደ አሁኑ እራሷን የሳተችው እና ጭንቅላቷን ደረጁ ስለመታት ካፍንጫዋ ደም መጣ ማለት ነው። ከዛ እኔ ላይ ነው የጮኸችው። እሷ ሳሪያ ላይ ተቀምጠ ስልኳን እየጎረጎረች ልጅቷን ማያትታ ስልኳን እየጎረጎረች እኔ ስራ ሆኜ እንኳን ለምን በሩን አልዘጋሽም ብላ እኔ ላይ ጮኸች ማለት ነው። እኔ አስሬ ነው የሚዘጋው በሩን ግን ምንድን ያለችው አንቺ ነሽ ጥፋተኛ፣ በሩን ዘግተሽ በኖሩ ልጅቷ አትጥቁም ነበረ ብላ እኔ ላይ ጮጭ። እኔ ደግሞ አለቀስኩኝ። ለምን ልጅቷ የሆነ ነገር ብትሆን፣ እኔ ሆዴ ላይ ልጅ አለ፣ እንደገና ጭንቀት አለ። በዛ ላይ በጣም እንትን ያልኩትና ሰውየው ደግሞ መጥቶ አረጋጋኝ። ምንም አትሆንም፣ አብሽር፣ ያንቺ ጥፋት አይደለም፣ እሴት ይሆን እሷ እብድ ናት፣ ተያት፣ ምናምን ብሎ ከዛ ልጅቷን ይዞ ሆስፒታል ሄደ ማለት ነው። ከዛ ልጅቷን ጤናዋን አገኘች፣ አልሐምዱላ በሶስት ቀኗ ከሆስፒታል ወጥታ አሁን ላይ ከቤቱ ወጣሁኝ፣ ማለት ነው በዛ ምክንያት ብቻ ከቤቱ ወጣሁኝ። ልጅ ያለመዝ ከዛ በኋላ ልጅ መያዝ በጣም ነው የሚጣለው። እኔ ልጆች ወዳለሁ፣ ከልጆች ጋር መጫወት ከልጆችን ማጫወት ምናምን ነገር መቀመጥ ወዳለሁ። ግን በዚህ ምክንያት በቃ እነሱ ተጠያቂ ካለ ወይም ደግሞ ደሙ ካሉ እኔ ተጠያቂ አልነበርኩም። በዛ ሰዓት ላይ የልጅ ራሱ አልይዝም ነበር ግን ብዙ ጊዜ ልጆቹን ስለማጫወት ከኔ ጋር ትታቸው ትተኛለች። ከኔ ጋር ነው የሚተኙት፣ ከኔ ጋር ነው የሚውሉት፣ ከኔ ጋር ነው የሚጫወቱት። እኔን የምቀይርላቸው ምግባቸውን፣ ሁሉ ነገራቸውን የምችለው እኔ ነኝ። እሷ ዞር ብላ እንኳን አታያቸው። ስትነሳ ብቻ ሳላ ላይ ታገኛቸዋል። ከዛ ስማ ምናምን አጠገባቸው ለትንሽ ጊዜ ቁጭ ብላ ነይና ውሰጅ ልኝ ነው የምትለኝ የነበረው ማለት ነው ና ከዛ ያን ሁሉ እያደረግኩኝ እኔ ተጠያቂ አልነበርኩ። ስመጣ ራሱ ከደላላ ጋር ተስማምቼ የመጣሁት እዛ ቤት ልጅ ይዛለው ብዬ ሳይሆን ቤተ ታጽድ ያለሽ፣ ምግብ ትሰራ ያለሽ አዲ ምግብ ነው የተባልኩት። ከዛ በኋላ ደግሞ የጨመረችብኝ ተጽዕኖ ብዙ ነበር። እርጉዙም ስለነበርኩኝ ሌላ ስራ ካላገኘው ብዬ አፌን ዘግቼ ነበረ ምሰራው ማለት ነውና እህቶቼ ተጠንቀቁ እንዲሁም ደግሞ እንደዚህ ስለት ምናምን ነገር ካለ ልጆቹ እንደዚህ የሚያንቀዥቅሻቸው ከሆነ መጥበቅ ውስጡ ገብተው ምናምን ዱላ ምናምን የሚከፍቱ ከሆነ ስለት ነገር ምናምን ነገር ራቅ አድርጋችሁ እነሱ በማይደርሱበት ቦታ አድርጋችሁ አስቀምጡ ነው ምላችሁ እና ልጁን እንዳያችሁት እዚ ጋ ፎቶን አስቀምጬላችኋለሁ መግቢያዬ ላይ አይታችሁታል እና ልጁ እንዳለ ጭንቅላቱ ላይ ምንድን ነው የገባበት ሲኪኑ እንዳለ ወስታ ነው እየተጫወቱ እያለ ነበር እንደነገርኳችሁ ላዩ ላይ እንትን እየተጫወቱ ይቆጣውና መጨረሻ ላይ እሱ ሳያያት እሱ እቃው ላይ አትኩሯል፣ እየተጫወተ ነው። እሷ ግን ሄዳ ከመጥበቅ ያንን ስለት ያለውን ነገር ብላዋን አምጥታ ጭንቅላቷ ላይ ነው ስክት ያደረገችበት ማለት ነው። ከዛ እንዴት ይደረጋል ለማውጣትም ልጁ ላይ ችግር ከደረሰበት ተብሎ ከነ ስኪኑ ወይም ደግሞ ከነ ብላዋው ነው እንትን ሐኪም ቤት ውስጥ እንትን ያደረጉት እና ሐኪም ቤት ደግሞ ራጅ ሲነሳ እንዳለ አጥንቱን ሰብሮ ወደ ውስጥ ምጭቅላት ነው የሚባለው ውስጥ ላይ ያለው ነገር እዛ ላይ ደርሶ ነበረ። እና አሁን ላይ ያለበት ነገር በጣም ነው የሚያሳዝነው። ዱአ አድርጉለት። አላህ ሙሉ አፊያውን ይስጠው ድረስ። አሁን ግን ኢድ ሙባሪክ አላልኳችሁም? ኢድ ሙባሪክ አባይቢ። እዚች ጋር ከደረሳችሁ ኢድ ሙባሪክ ያልኳችሁን ከሰማችሁ፣ ምነል አይዲን ምነል ፋይዚን ብያለሁኝ። ኢድ ሙባረክ እንኳን በሰላም አደረሰን በአመት ባመት ሁሉ የሚያደርሰን ያሰብነውን አሳክተን በሰላም ለቤተሰቦቻችን በቅተን እኛም ከቤተሰቦቻችን መጪውን ረመዳን የምናሳልፍ ኢዱን የምን አይድ አላህ ያድርገንላለው የዛሬው ቪዲዮ ይሄንን ይመስላል ስለ ስለ ተከታተላችሁኝ አመሰግናለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ